ብሩክ ግን ማለት ነው ከሶሲ ቄት ቄት ስር የምትሄደው ማለት ነው። ከሶሲ ምን አለበት፣ ሃይሚን ማናገር ከፈለግ ብቻዋን ጠርታታ ታናግራትም እንዴ! ለሶሲ ሃይሚ ጓደኛው አይደለች፣ ቡና አጣጪው አይደለች። ገባህ አደለ? ምንድን ነው፣ በብዙ መንገድ እኮ ማግኘት ትችላለህ። ከሚል በፍፄ ማግኘት ትችላለህ። በሀሰን ማግኘት ትችላለህ። በጣም በዙሪያ ብዙ ሰዎች አሉ። እንዲህ አሁን እኮ ችግር እየፈጠረች ያለ ሶስና ናት። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ሁሉ ሰላም ነው አለውላችሁ። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ ሼርም ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ያውላችሁ። ሶሲ በጣም በጣም በጣም የእንትን ሰው ነኝ ብላለች። የይቅርታ ሰው ነኝ ማለት ነው። እኔ መሰለኝ ተመልካችን ለመሳብ መሰለኝ ይህን ነገር ያደረገችው። ብዙ ጊዜ በጣም ታጋሽ ናት፣ በጣም ጥሩ ሰው ናት። አሁን ትናንት ጠዋት ላይ እንደዛ ብዬ ነበረ ማለት ነው። በጣም ታጋሽ ናት። በጣም ለይቅርታ ብዙ ጊዜ ተንበረከከች። የሆነ የሃይሚን ባህሪ አጉልቶ ማየት ገባችው አይደለ? አጉልቶ ማየት የሆነ በቃ እራሱ ሶሲ እንዳይቅርታ ጀስት ራሷን እንዳይቅርታ በቃ እንዳይቅርታ ሰው ና እንደ ታጋሽ ሰው አድርግታል ያየችው ሶሲ ማለት ነውና ብዙ ጊዜ ስትሄድ ሀሚያውን ሶሲን ስታያት እል ሴጣኗ ገምድ ደም ግፊቷ ይነሳልና፣ ለዛ አሁን ላይ ምንድን ነው እየሆነ ያለው የሀሚ ባሀይ ነው ጎልቶ እየወጣ ያለው ማለት ነው። ምንድን በቃ ራሷን እንደ ጨዋ በቃ እንደ ትግስተኛ በጣም ብዙ ጊዜ ብሩክና ሄሚን ለማስታረቅ ሞክር ያለ የሆነ በጣም በጣም በጣም ራሷን እንደ ኩል አርግታን እያሰበች ማለት ነው። መጀመሪያ ምን ይላል ያገሬ ሰው? አንቺ ታመጩ፣ አንቺ ታሮጅ ዋለ። መጀመሪያ ማን ተስማምተ ሰራችሁ ሰራሽ ይሄን ቪዲዮ አንቺ አምነሽበት ነው ከፍቅረኛሽ ከተጣላሽው የተጣለሹ። እሺ ቀጥሎ ትናንት እኔ እውነት አሳዘነኝ ነበር ሰው ሲማት ይቅርታ ማለቷ። በቃ ይቅርታ ካልሽ አንቺ እሷ ጋራ ምን ታድር ምን ታድርጋሽ? በቃ ትናንት አልቀበልም ማለት ይሻላል። ለምን የሆነ ነገር እንድታረግሽ ትገፋፊያታለሽ። በቃ አውቃ እጅሽን ሰንዝራብሽ ምናምን፣ ወይኔ ሃይሚ እኮ እንደዚህ ናት ምናምን። እንዴ አትታገስም፣ እንዲህ ምን አይነት ነው? ከዛ ደግሞ ነገር ለባሏን ቢሆን ክብር እኮ የላት እንዲህ ባሏን የምታደርገው ምናምን እንድትባይ ነው። ሺስ ኖት ጉድ። ይሄ እንደዚህ የሚደረግ ነገር አይደለም። ገባሽ አይደለ? ግን ማድረግ ካለብሽ እኔ በጣም አሁን ከሶሲ የበለጠ ብሩክ እያናደደኝ ነው። ይቅርታ ብይሻሉ ይቅርታ አሁን ትናንትን ስለ ይቅርታ ነው፣ ዛሬ ላይም ስለ ይቅርታ ነው። የሰው ልጅ እናንተ በቃ ዋናው ጥፋታችሁን አምናችሁ ይቅርታ ማለታችሁን አለ ልጅቷ እስከምትረጋጋረስ ለምድር ጊዜ ማሰጧት በላይ በላዩ እያመጣችሁባት የምትከለባብሱባት ማለት ነው። ከራሷ ጋር ትሆን ራሷ ታደምጥ፣ አይምሯ መልስ ይስጣት። የዛ ጊዜ የራሷ አስባ ትነግራለች፣ ትደውላለች። ባይሆን ደግሞ አንተ እስከዛ ድረስ መታገዝ እና መቆየት ካቃተ ለምን በፍጽ በኩል አታገኘ ሶስና። አሁንም ሶሲ ጋር ምን ትሰራለ? ብሩክ ከሶሲ ምን ጉዳይ አለ? በሶሲ ግዴታ ሶሲ የዛ አካል የጥፋቱ አካል ስለሆነች በቃ አጠፋች። ሶሲ የሚቅርታ ብለልቻች በቃ ወጥት ብላ ነው። እሷም የራሷ ህይወት መጀመር ነው። ያን ነገር ማስተካከል ያልባል። ለምን በቃ ዋናው የድራማ አባል ሶሲ ስለሆነች አይሚሰታ ያስተናደዳለች በቃ ለዛ ደግሞ ሀይሚን ደግሞ እኛውን ተመልካች ሊሆን እንዴ ያሌለብሽን ጸባይ ኬት እያመጣሽ ነው ሀይሚ፣ እንደዚህ አይነት ባህሪ እኮ አናቅብሽም እያለ ሀይሚ እየተሰደበች ነው። ተረጋጊ እንጂ ሀይሚ፣ ቅርታ ተባልሽ አለ እንዲ እያልክ እያሳደብካ ነው። እና ብሩክ ምትሰማ ከሆነ የምን የምትል ከሆነ በተሻለ ካቅም ልጅቷን እና ልጅቷን ብቻ ለብቻ በቃ፣ ዋናው ከአንተ ጋር ከተግባባች በኋላ ከሶሲ ጋር ያለው ነገር በጣም ዛሴት በጣም ቀላል ነው በጣም በጣም በጣም በጣም ቀላል ነው ማለት ነው። ለምን እንደሆነ ታውቃለህ? በጣም ቀላል የሆነበት መንገድ ሃይሚ፣ አንተ በጣም ትሰማካለች፣ ትረዳካለች። ስለምትረዳክ አንተ ካረጋጋት በኋላ ነገሩን ሁሉ በደንብ ካስረዳሃት በኋላ ሶሲና ሃይሚን ደግሞ ማገናኘት በጣም ቀላል ነገር። ለአንተ ትልቁ ነገር ይሄን ማለት አንተ፣ ይብስ እሳትና እሳትን ፊትለፊት ታገናኛለ። አሁን እኮ ሃይሚና ሶሲ ማለት ባሏን የቀማች ሴት እንደማለት ነው የሚገናኙት ማለት ነው አንድ ወንድ አንድ ወንድ አንድ ወንድ አንድ ወንድ ላይ ሁለት ሴቶች ሲጣሉ ያን ነገር እያሳየ ያለው ለምን ሃይሚ ፍቅረኛዋ ናት፣ ሱሱ ደግሞ ያን ፕራንክ ያደረገችው ልጅ ናት። እና አዘርዋይስ አሁን እኔ ትልቁ ነገር ሶሲም ለምን ከሕይወታቸው አትወጭም? በቃ ይቅርታ ብለሻላ ተቀብለናል። ይቅርታ ይቅርታም ሲበዛ ለነገር ነው ይላል ያገሬ ሰው። በቃ ይቅርታ፣ በጣም በጣም በቃ ይቅርታ። እግዚአብሔር የበደላችሁትን ይቅር ይበሉ፣ ይላል ብሩኬም። ዛሬ ጉሯሌ ሊወርቅ ምንም አልቀረውም። ሃይሚ ደግሞ ዛሬ ይሄን ቪዲዮ ካየች በኋላ ነገሮች እንትን ትላለች ብዬ አስባለሁ። ብሩክ በጣም ግን በቃ አሁን እልህ፣ ሴጣን መጥፎ ነው። ሴጣን ያኛውንም ሰው ፑሽ ነው የሚያደርገው፣ ያችንም ሰው ፑሽ ነው የሚያደርገው። አሁን ሃይሚ እልህ ውስጥ ናት፣ ያለች ያለችው እልህ ውስጥ ናት። ለምን እናንተ አንድ ስትመልሶ እነሱ አንድ ይመልሳሉ። ያ ጥሩ አይደለም። እንደ እኔ ግን አሁን ላይ ሶሲ በአትመጣና መጣና እዚህ ነገሩ ሶሲ ባት ገባና ሃይሚና ብሩክ ጀስ ራሳቸው ተነጋግሮ በቃ ያለውን ነገር በግላቸው ፈቶ ቢመጡ ደስ ይለኛል፣ እንደኔ ማለት ነው። ነገር ግን ያ ደግሞ ብሩክ እኔ ሃይሚ ስልክን ስልኬን እያነሳችልኛለን ስልኬ ሁሉ አጥፍታኛ ቴክስት አማመልስን የሚካል በጣም በዙሪያ ብዙ ሰዎች አሉ ብሩክ ሃሰን አለ ፍጽ አለ ፍጽ ደግሞ በጣም ሃይሚ የምታከብረው ወንድማ ነው ብዙ ሰዎች አሉ ማገናኘት ላይ ማሂም አለች እነዛ እነዛ ሰዎች እያሉ ሶሲን እንደ አስታራቂ ማስመጣት ራሷ በድላ ተመልሳ ደግሞ ሶሲን እንደ አስታራቂ ማስመጣት ይሄ ላይሚ ከባድ ነው ለምን ሌላ ስሜት ነው የሚሰማት። እየተናደደችባት ነው፣ ሆነ ቁሱሯን አረሳቸውም። እና ይሄ ነገር ለእኔ ጥሩ አይደለም። ለብሩክ ይሄን ነገር ብታስተካክል፣ ሃይሜ ይቅርታን መጠየቅም ካለብህ፣ በስነስርት አባብለቅ ቁጭ ብለህ ሃይሜ እንደዛ እንደዛ ነው ብለህ ግን ሶሲ እናንተ ሃይሜ ተረጋጊ እንጂ ቆያና፣ ግን ይሄ እየተጫዋጫ ሆኖ እየተግባቡ አይደለም፣ እየተደብ ሃይሜ እንደምትዋት ነው እሳት ጎርሳን የምትመጣው። እችም እዚህ ጋር ይቅርታ ትነዳ ወዲያው ቦግ ትላለች። እኔ ለዚም በጣም በትግስት ነው እያናገርኳት፣ ምናምን ብላለች ማለት ነው። የእውነት ነው መታገስ ሽሉ መቻለች፣ ጎበዝ ነች። ሶሲ ግን አሁን አንቺ እዚህ ላይ እዚ በቃ እዚህ ፓርት ላይ አትምንም አታደርጊም። በቃ ገባሽ አይደል? አሁን ትልቁ ፖይንት ሃይሚና ብሩኬ ከተታረቁ በኋላ ደግሞ የአንቺ ህይወት ደግሞ ይስተካከላል። ለምን ዋነኛው ብሩክ አለ። ገባሽ አይደል? በተቻለ ሸቅም ከህይወታቸው ትንሽ ራቅ በይና ለራሳቸው ጊዜ ስጫቸው። እስቲ ሃይሚም ትም ራስዋ ጋር መልስ ታገኝ። በቃ ይሄ ብሩኬ ይሄን ያደርጋሉ፣ ይሄን አያደርግም መልስ ታገኝበት ማለት ነው ለ ለዛ ከራስዋ ጋር መልስ እስከምታገኝ ድረስ ባትመጪ ደስ ይለናል። ባነሽ ከናካቸው ማለት ነው ለምን የብስ እያጣላሻቸውን እንጂ እያፋቀርሻቸውን። ላስታርቅ ነው የመጣሁት፣ እንዲታረቁ እፈልጋለሁ እነሱ ብዙ መስዋዕት ለፍቅራቸው ከፍለዋል። አዎ ከፍለዋል፣ ብዙ መስዋዕት። ግን ያ መስዋዕት እንደከፈሉ ካውሽ መጀመሪያ ይህን ብራንድ ላለመስራት ዝግጁት ነበረ። ለምን በቃ ቆሰቆሽ? አሁን እሳት ተለኩሷል። እሳቱን ደግሞ ማጥፋት ያለባቸው እናንተ ተመካክራችሁ ነው እንጂ ሌላ ሰው አይደለም ሊያጠፋላቸው የሚችለው ማለት ነው። አዘርዋይስ ሶሲ ከዚህ ውጭ መውጣት አለብሽ። አንቺ ነሽ አሁንም አንደኛ ጣልቃ እየገባሽ መርፌ የምትሰኪ፣ ለዛ መነቀል አለብሽ። ለምን ፍቅረኛ አለኝ ብለሻል? ፍቅረኛሽን አንቺ ፍቅረኛሽን እንዳለ ስላወቅሽ ነው እንደዚህ አይነት ቪዲዮ የሰራሽ። ፍቅረኛሽን በምታሳምኙ መንገድ አሳምነሽ የራስሽን ተሰፊ። ብሩክ እና ሀይሚን ግን ልቀቂያቸው፣ ተያቸው፣ በራሱ መንገድ ያስተካክል። ሀይሚን ጠርቻታለሁ፣ ትናንትም ሀይሚን ጠርቻታለሁ። ብሩክ እንዳለ አያውቅም ምን ማለት ነው? የብስ እሷን እንደዚህ በቃ እየዋሸት እየዋ እንደምትዋሻት እያወቀች ነው። የማትፈልገውን ሰው በግድ እያገናኘሻት ነው፣ ገባሽ አለ። ነገር ግን ራሷ ስሜቷ ሲበርድላት፣ ነገሮች ሁሉ ስትረጋጋ፣ እሷ ራሱ ለብሩክ ትደውልለታለች፣ ብሩክን ታወራዋለች። ግን አሁን እንጂ ይሄው ብሩኬ መጣ ምናምን መጣ ብያልሽ ማገናኘት የለብሽም። ሀሚ ደግሞ በተቻለሽ አቅም ለራስሽ ነገሮች ስክን ብለሽ አስቢ። ለምን ሕይወት እንደ አንዱና ክል ብስብስብስ አድርጎት ማደፍረስ በጣም ቀላል ነው። እና ስክነ ተረጋጌ አይኑ ስሜትሽ ይገባል። ገባ አንቺ በአንቺ ቦታ በሆነ ሚሆን እንደዚህ ነው የማደርገው፣ ግን ተረጋጌ ትንሽ። አንዳንድ ጊዜ ልጅነት ከባድ ነው፣ ማስተዋል ይጠይቃል። እና ያ ነው የምልሽ ማለት ነው። እና ይሄን ነው የምላችሁ ቤተሰብ እናንተ ግን እንዴት አያችሁት ማለት ነው። እና ብሩክም በተቻለ አቃቅም በጣም እንትናቱን አክሬሲፋቱን ተረጋጋ። ማናገርም ካለብ በተሻለ አቅም ከሶሲ የበለጠ እኮ አንተ ታቃታለህ። ካሚን የሚነርለ እንዴት ሆት ስትሆን እንዴት በምን መንገድ ማረጋጋት እንዳለባት አንተ ታቃለ። ያን ደግሞ እኛ ለአንተ አንተ አንነግርህም። በምን አይነት መንገድ ፍቅረኛህን ቴኬር እንማድረግ እንዳለብ ማስደሰት እንዳለበ አንተ ስለምታቅ አረጋጋታ ማለት ነው። እና ያን ነው የምለው ሌላ የምለው ነገር የሚጨምረው ነገር የለም። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።